በቃ ምኖርለት ሰው ቢኖረኝ በጣም ደስ ይለኛል። ምክንያቱም በአሁኑ ወርሜ እያለው ትዳር ይዤ ደስተኛ ሆኜ ከሚስቴ ጋር ካልኖርኩኝ ምን ይሰራልኛል? ወ ላይ ምን ይሰራል? ሰዎች አንዳንድ ጊዜ ወይ ትዳራቸው ፌል ሲያደርግ ወይ እናት መሆን ሳይችሉ ሲቀሩ አዚፍ ዓለም የሚባል ነገር ነገር በቃ አለም የለም ላይ እኔ እዚች አለም ላይ ሮል የለኝም ብሎ የማሰብ አንድ በኩል በሌላ በኩል ደግሞ እናት ሲሆኑ ሌላ ሮል የለኝም ብሎ የማሰብም ነገር አለና እና እንዴት ታይዋለሽ? ሴትነት ሚናዋ እውነት ነው፣ አንድ ሚና ነው አይደል? ሴትነት አንድ ነገር አሁን ምንድን ነው እኛ ሁሉንም ድብልቅቃርከን ስለምንኖር ነው አይደል? ሴትነት ውስጥ ከሆነ ስቴጅ በኋላ ሚስትነት አለ በፕሮፐር ስቴጅ ከሄደ ነው። የማያገቡ ሴቶች አሉ። በፎር ዛት ማተር አላገቡ ማለት የህይወት መጨረሻ ነው ማለት እኮ አይደለም አይደል? መቼ ወንድ ሙስሊም እኛ የራሳችን የውስጥ ቫሊዎችም ያለን ሰዎችን እና የሆነ እንደ ፎርሙላ ያስቀመጥነው ነገር አለ። ሲጀምር እነዛ ፎርሙላዎች ይሄ ሮንግ ፕሮግራሚንግ ነው የሚባሉት በጣም ከባድ ጫና ይፈጥራሉ። በነገራችን አንድ ሴት ሳተገባ በቆየች ቁጥር ራሷ በአለማግባቷ አግባቷ ፊል ልታረግ ከምችለው ነገር በላይ ዙሪያ ያሉ ሰዎች ባለማግባት የሚፈጥሩባት ተጽዕኖ በጣም ከባድ ነው። አንዳንዴ እኮ አዋግሎ ቦታ ሊወድቁ ይችላሉ፣ ሰው ሁሉ ዝም ለማስባል ተብሎ። እንደዛው ደግሞ አንድ ሴት ካገባች በኋላ እናትነትን ባትወፈቅ ባይሰጣት አላረገሽም፣ ልጅ የለም፣ አልመጣም ምን ነው እንዴት እያልክ የኛ ስራ እሱ አይደለም። አዎ የኛ ስራ እሱ አይደለም። ይሄ ነገር አላህ የሚሰጠው ነገር ሁላችንም ተሰጥቶ ነው። በራሱ ለራሱ ልጅ ይሰራ፣ በራሱ ለራሱ ባል ያመጣ፣ በራሱ ሚስት ያመጣ ሰው ዱኒያ ላይ የለም። ታገባት ሴትም ተጽፋ የነበረች ሴት ናት። ቀደሩ ሲሳካ ነው አይደል? እንጂ እኮ ዛሬ ቁጭ ነን እዚህ ቦታ ላይ የምንጠጣት አንድ ሲ ፖሃ ኮ ወዝሪት ነው። እንደኛ ቫሊዩ ማለት ነው። እና ባና ደበል አለቀ። አንድ ሴት ሆና ብቻ መኖር ትችላለች። ሌላ ብዙ ዓላማ አላት። በሴትነቷ ውስጥ በጣም ትልቅ ክማዎች አሉ። አንዱ ማረዳድ ይሄ ነው። ሴቶችን ፈጣሪ የፈቀድ የለትን ነገር ቢሆን ይሻላል የምር። ማንም ሰው ሲያችሁ ደስተኛ ትመስላላችሁ፣ የሚገርማችሁ ማለት ነው። ለሰው ልጅ ጥሩ ኑሮ የሚኖር ይመስላል ይህ ሰው ልጅ። ነገር ግን ሽ እዛኛው ዓለም ራሱን አጥፍቶ ሄዶ ፈጣሪው እንደፈቀደለት ይህ ኑር ካልክ፣ ለምን ዱንያም ላይ እኮ ፈጣሪ እንደፈቀደለት አላህ እንደፈቀደለት ነው የምትኖረው። እዚህች ዱንያም ላይ ሳታገባ ኑር ብሎኛን፣ ገንዘብ ሳታገኝ ኑር ብሎኛን ብለህ አምነህ ለምን አትኖርም? ለማንኛውም ለማንኛውም ምክሬን በደንብ ስማ። ያው ስድብ ቅልቅል ስለሆነ ይቅርታ ይቅርታ እኔ ስለምናደር ነው ስሜታዊ ስለምሆን ነው። እኔ ወንድ ልጅ ተስፋ ቆርጦ ሲያለቅስ ብዙ የሚያስለቅሱ ነገሮች አሉ። አያልቅስ አይደለም። እንደዚህ ግን መነፋረግ። ሚስቴል አግባ ሴት ምን የሚያፍ ነው። አቅሙ ካለህ መስራት ነው። ከድበል በላ ምን ትሰራለህ? ስፖርት ስራ፣ ራስህን አቅምህን እንትን በል አጎልብት፣ ስራ፣ ልፋ፣ አግባ እንዴ! እንደዚህ ዱባ ሆነህ ተስፋ ቆርጠህ ምን ህን አይታ ታገባሃለች? እንዲሁ አሁን አንተን እኔ እንዲያልኩት ነው የተረገመ ናት። አሁን አንተን ልታገባ የምትችለው ከዚህ አቋምህ ከአስተሳሰብህ ይሁን ካለህ ሰውነትህንም ካልቀነስክ ማለት ነው አታገባህም። እኔ አቅል ያላትና ሴት የሆነች ማለት ነው። ወደዛ እንዲህ አንተ ውርጥ ብንክር አድርጎ ውጥት ያደርጋት ያልተጠመዘዘኝ ከሆነች ምንም ታገባሃለች። መቼም ልነፋረቅ ብላ አንድ ደግሞ ንፍረቅ ሊመውለድ ከፈለገች ማለት ነው። ምን አይነቱ ንፍረቅ ነህ? ወደዛ ምን አይነቱ ነው አንተየ? የምነግራችሁ ነገር እስካሁን ድረስ ደስተኛ ሁኜ አላውቅም። በጣም ከፍቶኛል። ከምንም በላይ በቃ አሁን ላይ የመኖር ፍላጎት የለኝም። ነገር ግን እንዲያው አንዳንድ ጊዜ ደስ የሚለኝ ነገር ምን እንደ ታውቃላችሁ? ሞት የሚባል ነገር በቃ በለመኑበት ሰዓት በፈለጉበት ሰዓት ሞት የሚቻል ቢሆን እኔ ዛሬ ላይ በሞት በጣም ደስ ይለኛል። እንደወይቷ እኔ እንደ ሴቶቹ ሲያናድ ደግሞ ወንዶች እኮ ቅጥል አድርገው ድፍት ሊያረጉ ነው። እንደዚህ ወንድ የመሰሉት ማለት ነው። ወንድ የመሰሉት እንደዚህ አይነቷ ወንድ አይባሉም እኮ ብቻ ወንድ መስለው ስለተፈጠሩ፣ አሁን ላይ ያለው ሰው ታውቃላችሁ፣ በሰው ቅርጽ ተሰርቶ ሰው መስሎ የሚኖር አውሬ ነው ታውቃላችሁ፣ አይደለም በምድር ላይ የተስፋፋው ወይም ደግሞ በዚች ዱንያ ላይ አሁን ላይ ያለው በዚህ ዘመን ላይ ያለው ማህበረሰብ ሰው መስሎ በሰው ቅርጽ እየኖረ ያለ አውሬ ነው ታውቃላችሁ። እና ደግሞ አሁን ይሄ ወንድ ይመስሎ ማለት ነው፣ ወንድ ይመስሎ፣ ወንድ ያላይደለም። እረጊያ እረጊያ፣ እንዲሁ የት አባቴ ልግባ? እኔ እኮ እንደውም ምለው ምግር አገባኝ እኮ። ደስተኛ ሁን አታውቅም። ደስተኛ ለመሆን ካልፈለግክስ አንተ። አንዳንድ ደስተኛ መሆን የማይፈልጉ ሰዎች እኮ አሉ። ምን ያስባሉ መሰላችሁ? ከሰማይ ዝናብ እንደሚወርደው ሁሉ ማለት ነው ብር እጫፋቸው ላይ ካዝናቸው ውስጥ ወርቆ ብሩ እንዲገባላቸው ይፈልጋሉ ብለው ተወዝፈው ማለት ነው ተወዝፈው በቃ እንደዛ እያሰቡ ሳይሆንላቸው ሲቀር ይከፋቸዋል አሁን የልጁም እንደዚህ እየሆነ ነው ያሆነው እንጂ የሰው ልጅ ችግር ሳይደርስበት መከራ ሳይደርስበት በዚች ዱንያ ላይ በዚች ምድር ላይ የሚያልፍ ሰው አለ እንዲው እናቱ ማህጸን ወጥቶ በዛ ወደ ቀብር የሄደ ካልሆነ በስተቀር አድጎ ለአቅማዳም የደረሰ ይብዛም ይነስም

አለ ማንኛውም ሰው እኔ እኔ እኔ እኔ ተስፋ አልቆርጥም አላችሁ? አለ የሆነ ስሜታው የሚያደርግ መከራ፣ ችግር፣ የሆነ ነገር ሲያገኘን በሰዓቱ የሆነ የሚሰማን ስሜት አለ፣ እንደ አቅማች እንደ ኢማናችን ደረጃ ማለት ነው። ነገር ግን እንደዚህ ቪዲዮ ተዘጋጅቼ ይቀርጭር ቀምናምናም በርበት ዘለኝስ እንደ አሁን አንተን ማን ታገባሃለች? ይህ ችግራት የተረገመ እናት አባት የረገማት ካልሆነ በቀር እንደ አሁን አንተን ማን ታገባሃለች? እንደው ማናት የምታገባህ አንተን የሚያገባህ ብታገኝ እኮ ነበር የሚገርመው፣ የሚደንቀው ወዲያ ሰዓት መኖር የሌለበት ሰው ነኝ እኔ። በአሁኑ ሰዓት መኖር የሌለበት ሰው ነኝ። ምክንያቱም የምኖረው ብቻዬን ነው። የምኖርለት ሰው የለኝም። የሰው ልጅ ሲኖር የራሱ የሆነ ሰው ሊኖረው ይገባል። ገባቸዋል ማይደረስ እንኳ ላይ ትንሿ ነገር ጓር እንኳን አደርስም የሆነ እንቅፋት መንገድ ላይ መተው እሱን ካላለፍኩኝ በስተቀር አንዳንዴ የሚመጣን እንቅፋትና እኛ የምናሰማው ድምፅ አይገናኝም። የመጣን ትንሽ እንቅፋት ነው በጣም ነው የምንጮህ በጣም ነው የምንሰበረው ሁላ የምንችለው ቅርብ ጊዜ አንድ ትልቅ አሊ ተሰማ ነበር እና በጣም የገረመኝ ነገር ብዙ ጊዜ እናቶች ባለመውለዳቸው የሚሰማቸው ስሜት አለ አይደል ያው ልጅ ሳትሰጥ ስትቀር ዱኒያ ላይ ሁሉ ነገር በአንድ ፍለው አይሄድም እና አላህ አንተን ለምን ልጅ እንደከለከለ ብዙ ጊዜ አስተንትን አስተንትን አትደርስበትም። እና ይሄ ሸክ ምን ሲል ሰማሁኝ። የእናታችንን የአኢሻን ረድያላሁ አንሃ ታሪክ አውርቶ አይሻ በልጆቿ አይደለም የምትታወቀው። አስባችሁ ታውቃላችኋል። አላህ ለሷ ልጅ መስጠት ወይም ደግሞ ልጅ መከልከል ቁም ነገሩ ሆኖ አይደለም። ግን በእናትነት ካልታወቃችሁ፣ በሆነ በምትታወቁበት መንገድ ደግሞ ራሳችሁን አይደንቲፋይ አድርጉ። እና እናታችን አይሻ በእውቀቷ አይደለም እናቃት። አይሻ ረድያላሁ አንሃ በጣም ብዙ ከአራት ሺህ በላይ ሀዲሶችን ዘግባለች ነው የምትባለው። እና ሉካት ይላል ሉካት የእሷ ጆርኒ የእንትና እናት እንኳን ተብላ ኩንያ እንኳን የሌላት ሴት ናት። ግን ይሄን ፓርት አስባችሁ ታውቃላችሁ ወይ? እና ደግሞ ዱኒያ ናት። ታዘኝ ደው ዘዴ ዱኒያ ናት። ልጅ አልተሰጠንም ብሎ አንድ ሰው ዱኒያ ላይ መሰበር የለበትም። በተሰጠው ነገር የተሰጠንም በዛ ነገር መኩራት የለብንም። በዛ ነገር ብዙ ልንታይበት የሚገባ ነገር አይደለም። ልናመሰግን የሚገባበት ነገር ነው። የተከለከልንም ደግሞ በመከልከላችን የምናመሰግንበት ነገር ነው መሆን ያለበት አይደል? አላህ ጥሩ ምክንያት አለው። አንተን አንዲት እናት ልጅ ሲከለክላት አስበዋል። ልጅ መከልከል ቅጣት ምናምን ነው። አሁን እኛ ሶሳይቲ ውስጥ ግን ደግሞ የትልቅ ነገር መገኛ የትል አጅር መገኛ የትልቅ ነገር ማግኛ ደግሞ መንገድ ሊሆን ይችላል። እና ብዙ ምንኮራበት ሳይሆን ያው እንደ ስራ የምንናገረው ስራችን ስለ ናትነት የሚገርም ነገር ነው ያነሳሽ። ሰምተሃል? እኛ ሃይማኖታችን እንዴት ነው የሚያስተምረው? አንተ ግን እዛ ሂደህ እንባህን ታፈሳለህ ዝም ብለህ እኔ መኖር የለብኝ ሰው ነኝ ትላል። ሂደህ ሂድ ታጣቂዎች ጋር ብትገባ አንድ ቀን ማለት ነው ወስደው ጧ ነው እንደሚያደርጉት ማለት ነው።

ለመሶበር መታገል ልክ እንደምታለቅሰው ሁሉ መቋቋም መንገድ ያገድ ቀጥ ለማለት መትጋት አስፈላጊ ነው። ነገር ግን ፈተናውን አይፈትነን፣ አንተ ባለህበት ሁኔታ ላይ እኛንም አያድርገን። አይፈትነን አይፈትነን ነው የምንለው። ነገር ግን የሰው ልጅ ሲፈተን ምንድነው መደ መሆን ያለበት መሶበር መታገስ በማንኛው ጥፋት ወንጀል ይሄንን ይሄ ነገር ደረሰብኝ ይገባኛል፣ ብዙ አጥፍቻ አጥፍቻለሁ እንዲያውም ታግሶኛል ስንል ማለት ነው። እዛ ነው መባል ያለበት። ያን ለማለት ማለት ባንታደልም ማንኛውም አላህ ሂዲ አይስጥህ። እኔ ብዙ አፈን ከፈትኩኝ። ይቅርታ ስላናደድከኝ ነው። እኔ እንኳን ወንዶቹ ሴቶቹ ሲያለቅሱ እናደድ ያለሁኝ ተፈጥሮ ይሁኑ ተፈጥሮ ይሁኑ። እኔ የራሴን ቢያ ሲወጣ ሲወጣ ራሱ በሆነ ነገር ተበሳጭቼ ማለት ነው፣ ራሴን በቦክስ በይው በይው ይለኛል ማለት ነው። እናደዳለሁ ቢብሎም ባዬ ሲወጣ ራሱ እናደዳለሁ፣ በሳጭያለሁ። ወንድ ላይ ሲያለቅስ ደግሞ አያለቅስም። ወንድ ልጅ ማለቅስ የለበትም እያልኩኝ አይደለም። ነገር ግን ሚስት የለኝ እግር የለኝ ምን የለኝ ምን ከዙጣ ለ የሚኖርላት ሰው ሲኖረው ትዳር ይዤ ደስተኛ ሆኜ ከሚስቴ ጋር ካልኖርኩኝ ምን ይሰራልኛል? ወ ላይ ምን ይሰራል? የሰው ልጅ እኮ ደስታ ነው የሚያገኘው እኮ ከሚወደው ሰው ጋር አግብቶ ልጆች ወልዶ ልጆቹን እየሳመ በቃ። ገንዘብም እኮ ቢኖር እኮ ገንዘብም እኮ ደስ የሚለው እኮ ከሚወዱ ሰው ጋር ነው፣ አይደል? ያንተ ችግር እኔ አውቀዋለሁን። ልካምህ መድኃኒት ልስጥህ። ያንተ ችግር ማለት ነው እውቀት ነው ያጣኸው። ድድምና ተጠናውቶ እንደዚህ የምትሆነው አላዋቂነት፣ ቂልነት ተጠራቅመውብህ ነው። አንተ ላይ እንደዚህ የሚያደርጉ የሚያሰቃዩሁ የሚያንገላቱ ቄልነት ነው፣ አላዋቂነት ነው፣ ድድምና ነው እንደዚህ የሚያደርግህ። እነዚህን ለማስወገድ አጥበህ ፈቀህ ለማስለቀቅ መታገልና መጣር አለብህ። እነሱ ናቸው ያንተ ችግሮች። ልንገርህ፣ ግድ የለህም በነጻ